ትምህርት ሚኒስቴር የ2017 ዓ ም የከፍተኛ ትምህርት ተቋማትን የመግቢያ ውጤት ከ300 ወደ 297 ዝቅ እንዲል አድርጓል። ከዚህ ቀደም ነጥባቸው ከ300 በላይ ወይም ከ50 በመቶ በላይ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት እንዲቀላቀሉ ሲደረግ መቆየቱም ይታወሳል። የትምህርት ሚኒስቴር ደግሞ በ2017 ዓም የ12ኛ ክፍል ማጠናቀቂያ ፈተና አማካይ ውጤታቸው 49.5 እስከ 49.99 በመቶ ያመጡ ተማሪዎች ውጤታቸው ወደ 50 ተጠጋግቶ ወይም ደግሞ ወደ 50 በመቶ እንዲጠጋጋ በማድረግ ውሳኔ አሳልፏል። ይህንን ተከትሎም ውጤታቸው ከ297 በላይ ወይም በመቶኛው 495 በመቶ በላይ ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት ተቀላቅለው ለመማር እንዲችሉ ውሳኔውን አሳልፏል። ተመልካቾቻችን ይህንን ጉዳይ እንዲሁም ደግሞ ሌሎች ጉዳዮቻችንን በዜና ኢትዮጵያ የዜና ሰዓታችን በኢቢሲ የዜና ቻናል እንዲሁም ደግሞ በኢቢሲ ዶት ስትሪም መከታተል ትችላላችሁ።